እጹብ በእናቷ በህልሟ ትመጣበታለች። ልናንተ የእኔ ልጆች ናችሁ። አሁን እኔ ብሆን አባታችሁን የገደልኩት እን ጊዜ እኔን ለፍርድ ታቀርቡ ነበረ። እናንተ ግን አባታችሁን ለፍርድ ይዛችሁን ማቅረብ ተሳናችሁ አይደለ? እናንተ የኔ ልጆች አደላችሁም እያለች በህልሟ ተወቀሳታለች። በአጋጣሚ ሆኖ ወንድሟ የነቃና እጹብ እጹብ ብሎ ሲቀሰቅሳት፣ አቤት ከእንቅልፏ ብንን ስትል ውይ፣ በእንቅልፌ እንኳንም በእንቅልፌ ሆነ ስትል፣ እንዲህ ምንድን ነው ሲላት፣ እናታችን እየወቀሰችን ነው። ዛሬም የእናታችን ነፍስ አላረፈችም ትለዋለች። ማለት አላረፈችም። እኔ ብሆን ኑሮ አባታችሁን የገደልኩት ለፍርድ ታቀርቡ ነበር፣ እናንተ ግን አባታችሁን ይዛችሁን ለፍርድ ማቅረብ አቃታችሁ አይደለ፣ እያለች እየወቀሰችን ነው ስትለው በቃ ታዲያ ምን ማድረግ ይቻላል እህቴ? ከእንግዲህ ምን ማድረግ እኳ አይቻልም። በቃ አንቺ መኖር አለብሽ፣ እናታችን እንደሆነ አንዴ ይሞታለች ይላታል። እሷ ግን ቢሆንም አባታችን ፈልገን ለፍርድ ማቅረብ አለብን ስትለው ከየት አግኝተን ነው? ይኸው ስንት ጊዜ ሙሉ ፈለግነው ፈለግነው። ምን እንደመሰልሽ ግን አይተሸዋል። አንቺ ታስፈልግኛለሽ እህቴ። ከዚህ በኋላ የራሳችን ኑሮ መኖር አለብን። ስለዚህ እናታችን እንደሆነ አንዴ ይሞታለች የራሳችን ኑሮ እነኑር እሽቴ ይላትና እሽ በቃ እሽን ተኛ ብለው ሁለቱም ተኙ። የእፁብ አባት ሌላ ህይወት መስርቶ እየኖረ ነውና ሁለት ልጆች አሉት። አባታቸው ግን ሌላ ህይወትም እየኖረ ከልጁ ጋር በፍጹም አይስማማም። እናም ልጁ አንደኛዋ ሴቷ ልጁ ከሱ ጋር አይስማሙም እና አብረው እራት በሚበሉ ሰዓት እሷ ከስልኳ ላይ ነው። ቆይ አንቺ ልጅ ግን ለምንድን ነው እራትሽንም ማትቢው ስልኩ በኋላ ለምን አይደርስም ሲላት፣ እናቴ ምግቡን ክፍሌ ታመጭልኛለሽ ብላ ጥላት ትሄዳለች። አየህ ልጄ፣ ይህ ሁሉ መንስኤ እናትህ ናት ይላታል። ማባዬ አንተ ለምን አትተዋትም? በራሷ ሰዓት እኮ ትመለሳለች። ልጅቷ አንተ ጫን አስላረክባት አይደለም ሲለው፣ በፍጹም እናታችሁ ናት ለዚህ ሁሉ ያበቃቻት እያለ ይናገራል። እናትም እስኪ ተዋት እሷን፣ አንተ እስኪ የማይናገረውን ምግብ ብሉ፣ እኔ ለእሷ እወስድላታለሁ ስትል ተናገረች። አየህ አደለ እናትህ ምን እንደምታደርግ እዩልህ፣ እሷነች ለልጅቷ እንደዚህ ሜዳ እንድትወጣ መረን እንድትሆን እየፈቀደችላት እናታችሁ ናት ይላል። እና አባዬ አንተም እኮ ሀይለኝነትና ቆጣ ነው እንጂ እያሳያት ያለው ምንም የተረዳሀት አይደለም ሲለው፣ ትሰማኛለህ የኔ ልጅ ስለ ልጅ አስተዳደግ ታስተምረው ይለና፣ ምግቡን እየበላ እኔም ምልሽ ሐስቶ ለዚህ ለኪችን ግን ሰው አያስፈልግም ሲል፣ እሱማ ቢሆን ጥሩ ነበረ፣ ግን ደግሞ ታቀለ እዚህ ቤት ከሁለት ወር በላይ አይቀመጡ፣ ምን ይሻላል ስትለው፣ ቢሆንም ይሻላል አምጭና፣ ሰው ወርም ሆነ ሁለት ወር ተቀምጠው ቢሄዱ ላንቺ የተወሰነ ስራ ይቀልልሻል ይላታል። እሺ ምክንያቱም አንቺ እየተጎዳሽ ነው ሲላት፣ እሺ በቃ ትለዋለች። እፁ ከወንድሟ ጋር ምግብ እየበሉ ብላ ወንድሜ፣ እሺ እየበላው ነው ብላ እየጣፈጠኝ በጣም ነው የበላውት ይላታል። እኔ ምልሽ እህቴ ሲሚኝማ ሲላት፣ ወይዬ ወንድሜ ስትለው፣ ለትምህርት ቤት ብር ያስፈልገኛል እና ምን ይሻለኛል ሲላት፣ እሷ ደግሞ አለችና ምንም ችግር የለውም እኔ እሰጥሃለሁ እሺ፣ ወንድም አለም ስትለው እሺ ይላታል። እሺ ደላላው ስራ አላገኘልሽም? አልደወለልሽም? ሲላት አልደወለልኝም ትለውና ካስቀመጠችው ከፍራሽ ስር ብር ታወጣና ትሰጠዋለች። እና እኔም ስራ ለስራ ህቴ፣ ሲላት አይ አይቻልም፣ እኔ አለሁ፣ አንተ ትምህርትን ተማር ትለዋለች። ከዛ እሱም አንቺ ጎዳና ላይ ያለህንም ትምህርትን ተማር እኔ እሰራለሁ። ትኛለሽ አሁንም፣ አንተ ተማር እኔ እሰራለሁ። ትኛለሽ አንቺ ኮ ብቻሽን እየተጎዳሽ እኮ ነው ለምን ሲላት፣ ወንድሜ አንተ ኮ እየተማርክ ያለኸው ያንተን ብቻ ሳይሆን የኔንም ያንተንም ነው። ስለዚህ ወደፊት ተምረህ ተመረቀህ ስራ ስትይዝ ያን ጊዜ ትሰራለህ በደንብ። አሁን እኔ እሰራለሁ፣ አንተ ትምህርትን ተማር ትለዋለች እና በዛን ትልቅ ኃላፊነት ይኖርብሃል። እሺ፣ ግን እኮ ቢሆንም አጋዥ ያስፈልግሻል እህቴ ሲላት፣ አውቃለሁ ይገባኛል ወንድሜ። ከዚህ የተሻለ ኑሮ የምንኖረው አንተ ተምረህ ተመርቀህ ደና ስራ ስትይዝ፣ ደና ደረጃ ላይ ስትደርስ ነው እሺ? ትለዋለች። እሺ ብዬ እህቴ ሲላት፣ አረበቃኝ ወንድም አለም፣ አንተ ብላ ጎረም ሳድልህ በልብላ ብላ ትለዋለች። ከዛ በሽ እህቴ አይዞሽ እሺ ተመሬ አኮራሽ አለው ይላትና፣ የሄዳል ወደ ትምህርት ቤቱ። እጹብም ስልኳ ሲተደወለላት ልክ ወንድማ ከመውጣቱ የደወለላትም ደላላው ነበረ። ስራ አግኝቶላት ይልሽ ስራ ተገኝቶልሻል ሲላት፣ ውይ ውነት ነው ስራ ገኘህልኝ ተመላላሽ ነው አደል ስትለው፣ አዎ ሲላት፣ በቃ መጣለው። ትመጫልሽ እርግጠኛ ነሽ? አዎ አሁን እመጣለሁ ትለዋና ስልኳን ዘግታ እፌ ተመስጊን ፈጣሪ ለአንተ ምን ይሳንሃል ትላለች ከዛም የአባቷን ፎቶ የእናቷ ገዳይ ስለነበር ከፍራሽ ስራ አውጥታ አንተን እይዝሃለው አገኘሃለው አገኘሃለው እመነኝ አገኘሃለው ለፍርድም አቀርብሃለው አለችና ፎቶውን አይታ እንባዋን ጥርግ አድርጋ መልሳ ፎቶውን አስቀምጣ ወደ ደላላው ትሄዳለች እሺ፣ ትንሿ እህቴ ይልና በር አንኳኩቶ ሲገባ እኔ ምልሽ እህቴ ይላታል። እንዴ ምን ነው ወንድሜ፣ ዛሬ ትምህርት የለም እንደይ ስርዓት የለም እንዴ ዛሬ ስትለው፣ ዛሬ እቤቱኛ የምሰራው ስራ አለኝ እና አልሄድም። ግን እኔ ዛሬ አንቺን ማናገር እፈልጋለሁ ሲላት፣ ስለምንደም ታናገረኝ? ስለ አንቺና ስለ አባቴ ማናገር እፈልጋለሁ። ምንድን ነው ችግርሽ? እኔ ወንድሜ የፎቶግራፈር ነው መማርና መሰልጠን የምፈልገው። ስለዚህ እኔ ከአባቴ ጋር ምንም ግንኙነት አይኖረንም። እሱ ምንም ትርጉም የለውም። አባቴ እኮ ለእኔ አባት አይደለም። ስለዚህ ተወኝ ወንድሜ፣ ከአባቴ ጋር መታረቁንም ምኑንም አልፈልገው ወንድሜ። ከዚህ ነገር ውስጥ አትግባ። እኔ እናሱን ለማስታረቅ አትሞክር። ተው እሺ። እኔ አልደርስበትም፣ አይድረስብኝ ትልና ወንድሟን ከክፍል ታስወጧለች። እሺ በይ ስራሽን ስሪ ይልና ወንድሟም ወጥቶ ይሄዳል። ሲወደም እንደላለው ደውሎላት የሄደችበት ስራ ባጋጣሚ ሆኖ የአባቷ ቤት ነበር። አባቷ ግን እሷን አያቃት። እሱ የሚኖረው ሌላ ህይወት ይዞ ልጆቹ አድገው ትልልቅ ልጆች ያሉት ነበር እና ከዛ ስርዓት ሄድና ልጅቷ ጸባይዋ ትንሽ ወጣ ያለ ስለነበረ፣ አሰሪዋ ቤቷን ስታሳያት ጽዳት ትፈልጋለሁ ልጄ